ያልፈለገኩ ታውቂያለሽ አይደል? ብትፈልግ ምን ጉልበት ልትጠቀም ነው? አሁን ማንም አይፈራህም። እሺ እምቢ የምትል ከሆነ ደግሞ ወደ ሕግ አካል ነው የሚሄደው። ታውቂያለሽ በጣም አረመኔና ጨከን ሰው ነሽ። እሺ እኔ እንደዛ ከተባልኩ፣ ቆይ አንተ ምን ልትባል ነው? የሚያስብ አይምሮ ካለ እስኪ ራስን ዞር በተመልከት ተመልከት። እማትረባ ሆነ። ልጄን አስወግደሽ ከሆነ ግን ከዚህ በኋላ ትልቁ ጠላትሽ እኔን ደግሞ እርግጠኛው ኝሽ አንቺ እኮ ገንዘብን እንጂ ሰው ለማፍቀር አልተፈጠርሽም። እና አንተ ብቻ ናፍቃሪ። አሁን በል ከቤት ይውጣለን። ልቀቀኝ እባክህ እዛ

ምንድነው ነው ጭ? ሰምኛለሽ። ከአሁን በኋላ ደግመሽ ከሱ ጋር ይህን ነገር ስታደርጊ ባይሽ እንዲበጠፊ ብቻ ናሆም ነው ነበረ። ናሆም እህቱ ስትባልግና ወደ አልሆነ ቦታ ስታመራ ዝም ብሎ ማየትን አልፈለገም። ሆኖም ውላ በመጣችበት እያደረግሽውን ዛሬ ላይ እችሳለውኝ ሁለተኛ እንዳይለመድሽ በማለት በጥፊት ቀላቅሏታል። እርሷም እንዴትኔን እህትን በጥፊት ማታለ እያለችም የተጠራረገ ፊቷን ይዛ ያለቀሰች ሳለም አባት ክፉኛ ሳሎን ተከስቷል። የአባት ጥያቄ ኤሚ ምን እንዳደረገችና በምን ጥፋት ልትደበደብ እንደቻለች ይጠይቁ ይሆን? ኑሐሚንም ዛሬ ላይ እንዳላረገዘች ለኤርሚ ነግረዋለች። ኤርሚ ልጅን አስወጥተች ጥለች ነው እንጂ በፍጹም እርግዝናዋማ ትክክል ነበረ እያለም እርሷን እንቅ አድርጎ ጉርባን ይዟት ነበረ። እንደውም ይህ ባለመሆኑ ፈጣሪና አመሰግነዋለውኝ። ከእንግዲህ በኋላ ልጅ ብለህ እንዳታስብ በማለት እንቅጭን ነግረዋለች። የሚማሆን ነገሩ ነገሩ እየተባባሰና በተለይ ሴቶችን ለማጥመድ የሚያደርገው ጥረት አጠናክሮ ቀጥሏል። ሆም ከአምራን ጋር ባለው የፍቅር ግንኙነት አባቱ ይቅርታ ሲያደርግለት፣ እናቱ ግን በፍጹም ያቺ በላዩ ላይ የሄደችበትና ከሀዲ ሴት ጋራ እንዴት ነው የፍቅር ግንኙነት ሊመሰርት የሚችለው በማለትም እየተከላከለች ትገኛለች። በስተ መጨረሻም አባቱ ግን እርሱ ከወደዳት እኛ ምናገባን አገባን። እሱ የመረጠውን ልናከብርለት ግድ ይላል በማለት አሁን አባቱ ፈቃደኛ ስለሆነለት ፊት አባቱ ፊት ይዟት ሊቀርብ እንደሚችልም ነግሯታል። አምራንም ይህንን ስትሰማ በደስታ ጨለላለች። ሰላም ጤና ይስጥልኝ፣ ወደቻና ወደ ቻናል ቤተሰቦች እንደምን አላችሁ? በእያላችሁበት ባለም ዳርቻ ሰላማችሁ ይብዛ እያልኩኝ ኑሐሚን ክፍል አርባን እንመለከታለን አቶ ለይኩን ጽንሷን ለምን ታስወርዳለች በሚል ቤታቸው ለቀው ከና አቶ ተሰማ ጋር መዋል ማደር ከጀመሩ ሰንበት በት ብለዋል። ዛሬ ላይ ግን ኑሐሚንም ሆነ አቶ ተሰማ በእኛ ምክንያት ህይወት ክን ያን የመሰለ ቤትህን ትተህ እንዴት እዚህ ትቀመጣለህ? እባክህን እሽ በለንና ወደ ቤት ተመለስ በማለት ወደ ቤቱ እንዲመለስም ያደርጉታል። ይህኔ ወይዘሮ ዝናሽ ተንበርክካም ይቅርታ ጠየቀቻቸው፣ ጉልበታቸውንም ሳመች። ብቻ ከፍተኛ የሆነ ጠብ ውስጥ የገቡ ባልና ሚስቶች አሁን ወደ ነበረ ፍቅራቸውም ተመልሰዋል። ኤርሚም አምራንን የሆነ ፎቶግራፍ ልኮላታል። ይህንን ፎቶግራፍ ተመልከች በማለት በመጀመሪያ ስልክ ከደወለላት በኋላ ስልኮቿን ከፍታ ስትመለከት እጅግ በጣም አስደንጋጭ ፎቶግራፍ ነበር የተመለከተችው። ይህ ፎቶግራፍ የኑሐሚንና የናሆምን ቅርበት የሚያሳይ ነበረ። ማለትም በባለፈው ክፍል ነፍሰ ጡር እንዳልሆነች መኪና ውስጥ ሆና እያወራችው ሳለ እርሱ ግን ከርቀት ሆኖ የቀርጻቸው ነበረ። ይህንን የቀረጸውን ቪዲዮ ወዲያውኑ ለአምራን በመላክ አምራን በናሆም ላይ ያላትን ጥላቻ ከፍ እንድታደርግ ነበረ። ጭራሽ ባየችው ነገር ማመን ተስናትም፣ እብድ ትላለች ናሆም ሰራልኝ ማለት ነው እያለችም በጣም ተበሳጨች። ኤርሚም ከኤሚ ጋር ያለውን ግንኙነት በማጠናከር አሁን ፍቅር ፍቅር መጫወቱን ተያይዞታል። ኤሚ ትክክለኛ አፍቃሪዋ መስሎ ስለታያትን በጣም እየቀረበችው መጥታለች። እርሱ ግን የሚፈልጋቸው አንዳንድ መረጃዎችን ለመውሰድ ሲል ነበረ ኤሚን የቀረባት። በሚያገኘው አጋጣሚ እርሷን እየተጠቀመባትም ይገኛል። ለኢኮንም አቶ ተሰማን ወደ ሙሉ ጤንነታቸው እንዲመለሱ የውጭ ሀገር ሕክምናውን መታከም እንዳለባቸውና ከዊልቸሩ ወጥተው ቆመው መሄድ እንዳለባቸው መልካም ምኞታቸውን እየገለጹ ምንም ቢሆን አብረዋቸው እንደሚቆሙም ቃል ገብተውላቸዋል። ዛሬ ላይ ወይዘሮ ዝናሽም ሚስጥሪ ለምን ይወጣል፣ ኑሐሚንንም የበደለቻትን በመቁጠር ልትከሳትም የተዘጋጀችም ትመስላለች። ስለዚህ በህክምናው ሂደት ወይዘሮ ዝናሽም ፈቃደኛ ሆነዋል። አሁን አቶ ተሰማ የሚኖሩበትን ቤታቸውን የግብይት ሂደት ወደፊት ማጠናከርና የቤት ባለቤት እንዲሆኑም ካላቸው ጽኑ ፍላጎት የተነሳ አንዳንድ ሁኔታዎችን እያመቻቹ ነው። ነገር ግን ወይዘሮ ገነትና ኤደን ደግሞ የቤት ባለቤት ለመሆንም ከፍተኛ የሆነ ጥረት እያደረጉ ነው። በተለይ ከኑሐሚን ጋር ያላቸውን ቅርበት በማጠናከርና ና የበለጠ ወዳጅ መስለው መቅረብ እንዳለባቸውም ወይዘሮ ገነት አንድም ነገር ኤደን እንዳታስጠረጥርና እንዳይነቃባቸው በማድረጉ ዙሪያ ከፍተኛውን ሚና እየተጫወቱ ነው። ሚም ከኑሐሚን ጋራ በመገናኘት ስለ ልጃቸው ጉዳይ እየተነጋገሩ ነው። እንግዲህ ነፍሰ ጡር እንደሆነች የሚያውቀው ኤርሚ አሁን ላይ ግን ምንም አይነት ልጅ እንደሌለና ዶክተሩ ተመርምራ ነፍሰ ጡር እንዳልሆነች እየተሳሳተ ውጤት ተነግሯት ግን ነፍሰ ጡር ነይ ብላ ስትጨናነቅ እንደነበረ ላይ ኤርሚ ነግረዋለች። ኤርሚ ግን ይህንን ነገር አላመንበትም በፍጹም። ምክንያቱም አንችንሽ የገደልሽው ጽንሱን የሆነ አንዳሽ ሰሽበታል በማለትም ተጨቃጨቃት። ታምን እንደሆነ እመን ካለበለዚያ እኔ ስላንተ ጽንስ የማውቀው ነገር የለም፣ ነገሩ በስህተት ነው የተፈጠረው አልኳለችው። በፍጹም አሁንም ሊያምናት ስላልፈለገ ጉርቧንም ዘሎ አንቋታል። በጣም ጨካኝና አረመኔ ነሽ፣ በዚህ ልካት መስኝኝም ነበር ልጅ ገደልሽው እያለም የነፍሰ ገዳይነት ጥያቄ እንዳለባትም ኑሐሚንን በጣም ሲያስጨንቃት ነበር። አምራን ምንም እንኳን በናሆሚ በኩል ተቀባይነትን ብታገኝም ወይዘሮ ዝናሽ ግን አይንሽላ ፈር ብላታለች። ስለዚህ እንዴት አድርጌ ነው ልቀርብ የምችለው እያለችም እየተጨናነቀች ነው። ታዲያ አቶ ለይኩንና ወይዘሮ ዝናሽ ባሉበት እኔ በጣም ነው የምወዳት ከአምራን ጋራ የወደፊት ህይወቴን አንድ ላይ ማድረግ ፈልጋለሁ በማለት ሲነግራቸው ወይዘሮ ዝናሽ ከዛች ከሀዲ ጋራ ምንም አይነት ህይወት እንዲኖር አልፈቅድም በማለትም ልጃቸውን ይቆጡታል። አቶ ለይኩን እርሱ ይሁን ካለና ለይቅርታ ልብ ካለው እኛ ምን አስጨንቅን፣ ተይው፣ እሱን ህይወት እንደተመቸው ሆኖ ማስቀጠል ይችላል በማለትም አቶ ለይኩን ፍቃደኛ ሆነውለታል። ምንም እንኳን ከአምራን ያን ያህል ፍቅር ባይኖርበትም ስለ ገንዘብ ሲል ግን እርሷን መራቅ አይፈልግም። ታዲያ የተለያዩ ፎቶግራፎችን በሆነ አጋጣሚ የተነሱትን በመላክም አሁን ላይ አምራንን ጥል እያደረጋት ይገኛል። እንደውም በአንድ ወቅት አብረው ሲዝናኑ ያመሹበትንና ተለጣጥፈው የተነሱት ፎቶግራፍና ቪዲዮ ማስረጃ እንደነበረውና ይህንንም በመላክ አሁን ሰላሟን እየነሳት ይገኛል። እርሷም ስቅስቅ ብላ ለቀሰች። ለምንድ ነው ኤርሚ የማትተወኛለች? በጭራሽ ግሊተዋት አልፈለገም። ታዲያ እንባዎቿ እየፈሰሱ ከወደ ውጪ ናሆም ይመጣባት ነበር። ናሆም ሲመጣ የፈሰሱን ባዎቿን እየጠራረገች ማስመሰል ብትሞክርም የሆነ አንዳች ነገር እንደገጠማት ግን ናሆም ሳይጠረጠረባት አልቀረም። ምን ሆኖች ነው አሁን ትችሽ አሁን የምታለቅሸው ምንስ ገጥሞች ነው በማለት ጠይቃት፣ አምራንም ነገሩን ደበቀች። ታዲያ አንድ የምስራች አበስርሻለው በማለትም በአባቱ በኩል ፈቃደኛ እንደሆነና ሊያስተዋውቃት እንደ ሊያስተዋውቃት እንደፈለገም ይነግራታል። ይሄኔ እሷ በጣም ደስተኛም ትሆናለች። ኤሚ አሁንም ገንዘብ በመፈለግ ኤሚን እየተጫወተባት ይገኛል። መኪና ውስጥ ሆኖ እንደሚወዳት እንደሚያፈቅራት አድርጎም ለፍቅር ፍቅር መጫወትም እየፈለገ ነው። ኤሚ ግን አደራ ሴቶች እንደሰማሁት ሁሉ እኔንም መጫወቻ እንዳታደርገኝ ባክን እያለችም ለመነችው። እሱም እንደዚህ አይነት ነገር እንደማያደርግም ቃል ይገባላታል። ከዚህ በላይ ማስረጃ የለኝም። በጣም ነው የምወድሽ በማለትም እያስ መሰለ ነው። ነገር ግን ናሆም ከርቀት ሆኖ ይከታተላቸው ነበረ ቱን ካስ መሰይ ወንድ ለመጠበቅ ካለው ፍላጎት የተነሳም። እስከ መጨረሻ ኤሚ በረችበት መኪና ወጣ ወደ ቤት እስከምትመለስ ድረስ በጣምም ተጣድፏል። አምራን ጋር ቆይቶ ገና እሷን ሲመለከታት ነበረ። በጥፍያ ጮ ላይ ተቀበላት። ሁለተኛ እኔ እንዳየው ሁሉ ሌላ ቤተሰብ እንዳይመለከትች ይህንን ነገር ለአባይና ለማይ ይናገራለሁኝ። ታርፊ እንደሆነ እረፊ እያለም በጥፊ ይቀላቀላት ገብቷል። እርሷም እየተመታ ፊቷን እየጠራረገች ለምንድ ነው ወንድሜ እንዴት እኔ ላይ እጅ ለጥፊ ያነሳ? አለችው። ማታርፊ ከሆነ ደግሜ እቀጠቅጥሻለሁ፣ በማለትም እንደ አንድ ታላቅ ወንድም ቅጣት የሚገባትን ቅጣት እንደሚቀጣትም ይይዝትባት ገብቷል። በዚህ ሁኔታ ቤተሰቡ ግርግር ስለተፈጠረ ወደ ሳሎን ምንድነው የሆነው በማለትም ትም ድንገት ተከስቷል። እንግዲህ ዛሬ ላይ ናሆም ኤርሚ ጋራ ያላትን ድብቅ የፍቅር ግንኙነት በደንብ መገንዘብ ችሏል። በእርግጥ ከኤርሚ ጋራ ከዚህ በፊት እንደተደባደቡና እስከ መወራወር ደረጃ እንደደረሱ ሁላችንም የምናስታውሰው ነገር ነው። ምክንያቱም ከወይዘሮ ዘናሽ ጋር ባላቸው ጥላቻ እየተነሳ ልጄን እንዴት ልትገይብኝ አስብሽ? በጣም ጨካኝና ክፉ ሴት ነሽ! በማለትም ያኔ ቦክስ እንደገጠሙና ሮዝናሽም እንደተፈነከተች ሁላችንም የምናስታውሰው ነገር ነው። እነዚህ ሁለት ጎረምሶች ተሰብስበውም ከኤርሚ ጋራ ትከሻ ለትከሻ የተለካኩበትና እርስ በርስ የተደባደቡበት አጋጣሚ ነበረ። ዛሬ ላይ እህቱን ሲያባልግበት የተመለከተው ኑሐሚን ክፉኛ ኤርሚን የሚለቀው አይመስልም። ኤርሚም በጭራሽ የሚያርፍ አይደለም። አንዴ ከአምራን፣ አንዴ ከኑሐሚን ፍስል ከኤሚ ብቻ ከተለያዩ ሴቶች ጋር ድብቅ ግንኙነት በመመስረት አሁን የበቀል ጥጉን እያሳየ ይገኛል። ኑሐሚን እየራቀችው መምጣት እና ረገዘችልኝ በማለት በተስፋ አቅፎ ሊስም የነበረ ልጅ ዛሬ ላይ ባዶ ሆኖበታል። እነዚህ ተስፋዎች የተሟጠጡበት ኤርሚ የበለጠ ነገሩን እያባባሰው መጥቷል። በሚቀጥለው ክፍል ምን አዲስ ትዕይንት እንመለከታለን? ተከታትዬ የማቀርብላችሁ ይሆናል። ኑሐሚን ክፍል አርማ የዛሬውን ይመስላል።